ሰላም የአገር ልጆች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኔ አለሁ፣ እግዚአብሔር የተመሰገነ ይሁን። ትንሽ ውጭ በጣም መጥፎ ነው፣ ውጭ ማለት ነው። ሶ ቅዝቃዝ ሆነው ፊቴ ነው ማለት ነው፣ ሌላ ነገር አይደለም። እንዴት ናችሁ? ደህና ናችሁ ወይ? ማታ ላይ ፊቴን የጀመርኩት ነገር አለ፣ እያያችሁ ነው እንግዲህ። የተወሰነ ለውጥ አለው እንግዲህ ከበፊቱ ከምታውቁት ማለት ነው። በጣም ጥቁር ነበር ፊቴ ታውቁኛላችሁ፣ ያው ዓመት ሆነኝ አይደል፣ ዓመት አለፈኝ ከጀመርኩ ዩቲዩብ። እና የሀገሬ ልጆች ይጠቅማቸዋል የምለውን ነገር አሳያችኋለሁ እዚህ አምጥቼ እንማማር አለን። እናንተም የምታውቁት ነገር ካለ ለእኔ ታሳውቁኝ አላችሁ ማለት ነው። በእውነት ብዙ ያወቅኩት ነገር አለ ከብዙ ህቶቼ ማለት ነው። ሪኮማንድ ያደረጉኝ በውጭም በውስጥም ያነጋገሩኛሉ። እግዚአብሔር ይባርካችሁ። ስለ እናንተ በጣም የማመሰግነው አክብራችሁ ስለምታወሩኝ ስለ ስለምታጋሩኝ ያላቸውን ነገር ማለት ነው። እና ቀልድ አይደለም እውነት የሆነ ሰው ሀሳብን ሲሰጣቸው ቀልድ አይደለም። አንዳንድ ሰዎች እንደ ቀላል የምታዩ ትኖራላቸው፣ ግን ሰው ሀሳብ መስጠት ማለት ትልቅ ነገር ነው። በተለይ ባደጉት ሀገራት፣ በዚህ ሀገራት ምናምን ሀሳብ ገንዘብ ነው፣ ይሰራበታል። ሀሳብ ዝም ብሎ ሸራ አይደረግም። እና እኛ ግን ባህላችን ነው ሰው የማያውቀውን ነገር ማሳወቅ ባህላችን ነው። በእውነት ሰው just ይሄንን ነገር ካወቀ አይ ይሄ ነገር እኮ ጥሩ ነው ብሎ ሰው ያለ ምንም እንትን ያስረዳለ ሰው ማለት ነው። የኛ ሀገር ያደግንበት ባህላችን ስለሆነ ማለት ነው። እና ደስ የሚለኝ ባህሉ አንደኛው ይሄ ነው። ከኛ ሀገር የአገ ልጆችና እዛው የሚጠቅማቸዋል ብዬ በትክክል ማለት ሪኮማንድ ያደረጉኝ ልጆችም ተጠቅመውት እኔ ደግሞ ብዙ ጊዜ ይሄ እስኪን ነገር በተፈጥሮ አማ አምናለሁ በተፈጥሮ እንደሚሰራ አምናለሁ። ግን አንዳንድ ነገሮች ደግሞ አሁን እኔ በእርግዝና ጊዜ የሚወጣ ይሄ የቆዳ መበላሸት እዚህ ጋር በጣም ከባድ ነው እና ማሻሻል አልቻልኩትም። ስላልቻልኩኝ ያው ምንመጣው ምናመጣሁኝ ላይክ እስኪ ቆይ የሚሉትን ደግሞ አልሞክሩ የሚል ነገር መጣ ማለት ነው። በተፈጥሮ መንገድ በቀላሉ ይሄን ነገር እናስተካክለለን ብላችሁ ካላችሁ እንደዚህ አይነት ሶፖች በጣም ቆንጆ ሶፖች ናቸው። አሁን አረቢያን ሮዝ ይባላል እዚህ አዚያ ሀገር ማለት ነው አን ከዱባይ ምናምን አምጥተው፣ ይሄ ደግሞ ቻርኮል ነው። ይሄ የቻርኮል ሳሙና ነው ተፈጥሮ ባልሆነ ነገር ማለት እነዚያው ብዙም ነገር ያልተጨመረባቸው ናቸው ማለት ነው ብዙም የሆነ ለእኛ እስኪ። የሚጎዳ ነገር ያልተጨመረበት ያሁን፣ የክሰል ነው። ከክሰል የተሰራ ነው። አረብ አገር ያላችሁ ቶቼ፣ ይህም በቀላል ታገኛላችሁ። እዚህ ግን ብዙ አይገኝም። በቀሳለች ብዙ አይገኝም። እንደዚህ ነው። እንደዚህ ነው። ሽታው በጣም ደስ ይላል። ከክሰልም የተሰራ አይመስልም ጭራሽ። ሽታው በጣም ደስ ይላል። ምታገኙ ከሆነ ንገሩኛ ገ ልጆች አይዶን ነው እናንተ የምታገኙት ከሆነ እስኪ ንገሩኝ። ይህን ደግሞ ገዛውን አይቆጨኝም፣ ምክንያቱም ቆንጆ ነገር ነው። ለፊታችን ጽድት ለማድረግ ምናምን ቆንጆ ነገር ነው በተፈጥሮ ማለት ነው። እና ካገኛችሁ እነኚህ ሀሪፍ ናቸው እነዚህ ማለት ነው። በተለይ አረብ አገር የምትገኙ ልጆቼ ተጠቀሙት። በተለይ ማታ ማታ ብትጠቀሙት ለቆዳችን ይሄው የ የቅመኛ ሀገር ቅመሜ ለላሲየብላክ ሲድ ኦይል ማለት የብላክ ሲድ ከሱ የተሰራ ብላክሲድ ሶፕ ነው የሚለው ክላንዚንግ ነው የሚለውን ማለት ት ለማጽዳት። እነዚህን ካገኛችሁ ፕሊስ ጀስት ሪኮማንድ አደርጋቸዋለሁ። ግዟቸው። ኢቭን ባለቤት የሚጠቀማቸዋል በጣም ቆንጆ ስለሆኑ የሚጠቅም ነገር የገላ ናቸው። ኦሌ ታውቃላችሁ፣ የገላ ነው በተሳሽኑ ደስ ይለኛል። በሽታው ደስ የሚለው ለገላችን ችግር የለውም። ሞስቸራይዝ ያደርጋል። ሎሽን አለው ራሱ ቫይታሚን ኢ ስላለው ቆንጆ ሎሽን አለው እና በዚህ ስትታጠቡ ቆዳችሁ ድርቅ አይለክታጥባቸው ስጨርሱ ቆንጆ የሆነ ዘራቸዋ እንግዲህ እኔ ጠቅመኛ ያልኩትን ነገር ለእናንተ እንትን ላለማለት ላለማሳየት ወደኋላ አይደለም። ቱም ለመናገር ላይ ካደረጋችሁ ሰብስክራይብ አደረጋችሁ ጊዜ መጠየቅ ይደብራል በጣም የሚያስጠላው ላይ ካደረጉ ሰብስክራይብ አደረገ እያሉ መጠየቅ ይደብራል በጣም እና ያው አመት አልፎኛል ያገለልኩት ማለት ነው እና ዛሬ የማሳያችሁ ሌላኛው በጣም ስተብር የሆነ ቆዳ ላላችሁ፣ በጣም ከባድ በቃ ሌላቅ ያልቻለ ነገር ካላችሁ ይሄ ሶፌራ የሚገኘው አሁን፣ እንዳሁም የሆነ ተወሰነ ቅናሽ አለው። እንደታሸገ ነው፣ ባለፈ ይገባል ማለት ይሄ እንደታሸገ ነበረ። ድምፁ ጠፋብኝ፣ ሀገር ልጆች አንስቼላችሁ ድምፁ ጠፋብኝ። እና ፎቶ ከፈለጋችሁ አስገባላችኋለሁ። የዚህን ማለት የፊቱን ሶርቱን ማለት ነው። ኢቭን ባሎቻችሁ ቢጠቀሙት ቆንጆ ነው ብዬ አምናለሁ። አስገብቼ እዚህ ውስጥ በጣም ተጣልቋል ማለት ይሄ እንደዚህ ነው። ይሄ ማለት ነው ኦርዲናሪ ኦርዲናሪ ግላይሰሊክ አሲድ ይሄ ማለት ነው። ይሄ አብረን እንጠቀመዋለን ማለት ነው። በጣም ቆንጆ የሆነ እንትን ነው ማነው አሲድ ነው፣ አሲድ ነው። ያው እንደዚህ ለሆነ ቆዳ ይሄ ሃይፖ ፒግመንቴሽን የሚባለው የኔ ማለት ነው እና የሆነ ጥቋቁር ነገር ካላችሁ እዚህ አልቦ ላይ የሚወጣ እንደዚህ አልቦ ላይ የሚወጣ ጥቋቁር ነገር፣ እዚህ ብብት ላይ የሚወጣ ጥቋቁር ነገር ያ እንደዚህ አይነት ነገሮች ላይ አንገት ላይ አንዳንድ ሰዎች አይታችሁ ከሆነ አንገታችሁ ሁሉ ይጠቁሯል እና ተጠቀሙት። እግሮቻችሁ ላይ ጥቋቁር ነገር እንደዚህ፣ በቃ የሆነ የሚያስጠላ ነገር አለ፣ የሆነ አንዳንድ ጊዜ በቫዝሊን የማይጠፋ ነገር አለ። እውነቱን ለመናገር በቫዝሊን የማይጠፋ ነገር አለ ያገሬ ልጆች እና ሲሪየስሊ፣ እነዚህ ነገር ያጠፋል፣ በቃ ከጊዜ በኋላ ያጠፋል። እና አሁን ፊቴንም ጠቀሙ። እነዚህ ሶስቱን እዚህ ጋ ገዝቻቸዋለሁ። ይሄ ቆሻሻ አይደለም ውሃው ነው፣ ላይ እሱ ላይ ሲሰሩት ዲዛይናቸው ነው ሲሰሩት ማለት ነው። ይሄ መታቀቢያው ነው፣ ኦሪጂናሪ ክሌንዘር ማድረጊያ ነው። ከዛ በኋላ በነገራችን ላይ ይሄንን ሁሉ መጠቀም እንትን አይላችሁም። ይህም ቆንጆ ነው። በጣም ሀሪፍ የሆነ ሃይድሮሊክ ሃይድሮሊክ አሲድ ነው። ሁለቱ አብረው ሁለቱ አብረው መጠቀም ትችላላችሁ። ግን ይሄንን ስትጠቀሙ ፊታችሁም ሆነ ሰውነታችሁ ወይም ደግሞ ብብታችሁ ላይ የምታረጉ ከሆነ መድረቅ አለበት። ደርቆ ነው ሌላውን እንደገና የምጨምሩት እንጂ በእርጥቡ አይሰራም። እርጥብ ላይ ስታረጉት አይሰራም ያገሬ ልጆች። ከዛ ደግሞ አጠቃቀሙ ልንገራችሁ። እየነቴ ሶስቱ ማለት ነው ከዚህ ጋር አራት ማለት ነው። አጠቃቀሙ ልንገራችሁ። መጀመሪያ ትታጥባላችሁ፣ ክሌንዚን ታደረጋላችሁ አብረን እናደርገዋለን። ከዛ በኋላ ክሌንዝ ካደረጋችሁ በኋላ ከደረቀ በኋላ ውሃው ከዛ ይሄንን ታደርጋላችሁ። አብረን እናደርገዋለን። ያገሮች እናደርገዋለን። እንደዚህ ነው ማለት ነው የምንጠቀመው። እነዚህም ሶስቱንም ማታ ላይ ነው ያለሁት አብረን እንጠቀማለን ማለት ነው። መጀመሪያ ይሄ ነገር ወደዚህ ጋር

ሞቅ ባለ ውሃ ማለት ነው። ሞቅ ባለ ውሃ ደስ ያጸደዋለሁ። በእውነት ማዳት ያጸዳል። ማዳት የማያጸዳ አይደለም ይሄ። ይሄን ሞክራችሁ፣ ይሄን ሶቶ ሞክራችሁ፣ ይሄን ተጠቀሙ። ግን በየቀኑ የምትጠቀሙት አይደለም። ሶስት ቀን በሳምንት ውስጥ ሶስት ቀን ብትጠቀሙት ግን እያያችሁ ቆዳችሁን ሁለት ሳምንት ብትጠቀሙት፣ በጣም ለውጥ ታያላችሁ። በዚህ ብቻ ማለት ነው፣ ብቻ ራሱ ማለት ነው። እኔ ሶስት ጊዜ ስጠቀመው ማለት ነው እና በጣም ለውጣለሁ፣ ያገሬ ልጆች፣ በጣም በጣም ለውጣለሁ። ኦኬ እንዴ፣ ለብ ባለው ውሃ ለቅለቅ እለዋለሁ ኦኬ። ለቅለቅ አልኩት አሁን ታጠብኩት፣ ያው ጽድት ብሏል። አደርቀዋለሁ ነው ማለት እንደዚህ አደርቀዋለሁ ግን በደንብ መድረቅ አለበት። እንዳትሳሳቱ እዚህ ላይ በደንብ መድረቅ አለበት። ውሃ ጋር ሲሆን አይሰራም። ውሃ ሲደረግበት አይሰራም። እንደዚህ መድረቅ አለ። እንደዚህ መድረቅ አለ። ከዚያ እንደዚህ ኮተን ይዝና፣ እንደዚህ ኮተን፣ ነጽ በሆነ ኮተን አፌክት የሆነው ኤሪያ ላይ ብቻ ማለት እዚህ አፌክት ያደረገው ቦታ ላይ ብቻ እቀባለሁ ማለት ነው። እንደዚህ አድርጌ እንደዚህ አድርጌ እንደዚህ አድርገዋለሁ ማለት ነው። በጣም ለውጥ ለውጣለ፣ ሀገሬ ልጆች በጣም በቃ ነገር ፏ ብዬ ልታዩ ነው ማለት ነው። ደስ አይልም? እስኪናችን እኮ ሲጸዳ ያለን ደስታ አይደል አይነው፣ እንዴት እንደሆነ ግን በጣም ደስ ይላል። ሆፍሌ ታዩታላችሁ እንግዲህ። ትንሽ የማለብለብ ባህሪ ያለው ያው አሲድ ስለሆነ ኤክስፔክት አደርጋላችሁ፣ አሲድ አሲድ ስለሆነ ምንም። ግን ፕሊስ ያንን፣ ይሄ የእንትን እንትን ማለት አሲዱ እንዳታደርጉ ያንን ጠቅላላ ሰውነትን የሚያነሳውን አሲድ እንዳትጠቀሙ ይሄ ሴፍ የሆነ አሲድ ነው ይሄኛ በጣም በነገራችን ላይ ምንም አይነት የቆዳ ችግር ይሄ ቆንጆ ነው ለምንም አይነት የቆዳ ችግር የሚባለው በተለይ ቆዳችሁ የሚስማማው ከሆነ በጣም እኔ እንደነገርኳችሁ ፈራለሁ በቃ የሆነ ነገር ለመሞከር በጣም ነው የምፈራው ግን ሁልጊዜ ፈርታችሁ እንዴት ይዘለቃል አንዳንድ ጊዜ ደፋር መሆን አለብን የሆነ ነገር ለመሞከር ኢቨን አድርገን እንኳን የሚበላሽ እሶኪ ረስኪው ነው ወስዳለሁ ብዬ ነው ይሄ እንትን ያልኩት ማለት ነው። እና ሄድ ቆሻሻው ራሱ ሄድ ሜካፕ አልተቀባው ምን አላልኩ ሄድ ቆሻሻው ያሳፍራል በጣም ነው ያስቀለ እሱ ከደረቀ በኋላ እዚህ ሃይድሮሚካ ሴድ አለኝ እሱ እንደማድረግበታለው በጣም ቆንጆ ስለሆነ ማለት ነው። መድረቅ አለው። ይህን ማሳያቸው እንድትጠቀሙበት ና የሀገሬ ልጆች እና ላይክ አድርጉ፣ ሰብስክራይብ አድርጉ። ሌላ የሚጠቀሙ ልጆች አሉ እና የተጎዱ እንደኔ ጸጉ ምናቸው የተጎዳ እስኪናቸው የተጎዳ ይኖራሉ የሀገሬ ልጆች እና ልክ እናንተ ሰብስክራይብ እና ላይክ ስታደርጉ ፑሽ ያደርገዋል፣ ቪዲዮውን ቫይራል ያወጠዋል። ስለዚህ ሌላም ሰው ይመለከተዋል ማለት ነው። እና እንደዚህ አድርጌው አሁን አድርጌዋለሁ። ከዛ ይሄንን ማድረግ ይሄ ደግሞ በጣም ያለሰልሰዋል። በጣም ሞይስቸራይዝ ያደርገዋል። ለጸጉራችን ብቻ ሳይሆን ፊታችን ሞይስቸራይዝ ይፈልጋል። ከዛ በኋላ ሎሽን ብሎ ማድረግ ከላይ ማለት ነው። የሞይስቸር ሎሽኑ አድርገዋለሁ። እየጠፋ ነው፣ እግዚአብሔር ይመስገን እየጠፋ ነው። ዋናው የነፍስ ጉዳይ ነው የሚያስጨንቀኝ ብዙ ጊዜ ግን የነፍሳችንን እናውቅም። በሰከንድ ውስጥ ልንጠራ እንችላለን። እና ዋናው የነፍሳችንን የነፍሳችን ጉዳይ ነው የሚያስጨንቀው

አንዳንድ ጊዜ ጀስት ሄናው ለራሳችሁ ጊዜ ሰጡ፣ ራሳችሁን ተመልከቱ። አንዳንድ ጊዜ እና ስና ዚ እናት ሆኖ ራሱ ከባድ ነው በዛ ለሚስትነት እህትነት፣ ልጅነት ከባድ ነው በጣም እና ማኔጅ ለማድረግ ትንሽ ይከብዳል። አሁን ይደርቁልኛል ስለዚህ ሞይስቸራይዙን አደርጋለሁ። ሪዝን አለኝ እንዲህ የማደርግበት እናንተም እንድትበረታቱና እንድትጠቀሙ ስለፈለኩኝ ነው። የአገሬ ልጆች ደርቋል አሁን ስለዚህ እንዲያርጌው እተኛ አለው። ከዛ አንድ ነገር እንዳትረሱ ምነግራችሁ ልክ ከተኛችሁ በኋላ ጠዋት ላይ ከጸለያችሁ ምናምን በኋላ ጠዋት ስትነሱ ወይም ታረካላችሁ፣ ሰንስክሪን ትቀባላችሁ። ምክንያቱም ይሄ በጣም አደገኛ ኬሚካል ከሚባለው አንዱ ስለሆነ ይህን ፕሮቴክት ማድረግ አለብን ቆዳችንን ሰው ሰንስክሪን ማድረግ እንዳትረሱ እንዳያቃጥላችሁ የባሰ ፀሐይ ላይ ምናምን ስትወጡ የባሰ እንዳያቃጥላችሁ ፕሮቴክት ታደርጋላችሁ ምክንያቱም ሴንሲቲቭ ያደርገዋል ይሄ አሲዱ ማለት ነው እና እሱን እንዳትረሱ ብዬላለው የሀገሬ ልጆች ሌላ ይሄው ነው በቃ ሌላ ምንም ነገር የለም ይሄን ቀባለው ተኛለው ግን እንዳትረሱ በየቀኑ የምትጠቀሙት አይደለም ደጋግም የምላችሁ ለዛ ነው። እንዳትደናገሩ እንዳትደናገሩ፣ ደጋግም የምናውረው ለዛ ነው። እነዚህ የተጠቀምኩ ማለት ነው፣ አንድ ላይ ጥቁር የሆነ ቆዳ ላይ እንዳትረሱ። ይሄ ቆንጆ ነው እና ኦሪጂናሉ ግዙ። ሰው ካላችሁ ውጭም ሰው ካላችሁ ኦሪጂናሉም ገዝተውላችሁ እንዲመጡ። በተለይ ሶፌራ ውስጥ ነው የሚገኘው። ሶፌራ ውስጥ አለ ኦሪጂናሉ። ኦሪጂናሉም አማዞን ትንሽ ይከብደኛል ኦሪጂናሉ ለማለት አማዞንን፣ አንዳንድ ጊዜ የሚቀይጡት ነገር አለ ይባላል። አይዶን ነው ግን ሹር አይደለሁም ይባላል። ኦሪጂናሉን እዛ ነው የምታገኙት፣ ሶፌራ ነው የምታገኙት። ሀገሬ ልጆች ወዳችኋለሁ፣ ተባረኩልኝ። በጣም ነው የማመሰግነው። ጊዜያችሁን ሰውታችሁ ቪዲዮን ለምትመለከቱ ሰዎች እግዚአብሔር አምላክ ይባርካችሁ። በጣም አመሰግናለሁ። እሺ ተባረኩልኝ። ይጠቅማችኋል ብዬ ነው ይሄንን ያመጣሁት። ተጠቀማችሁ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከዚህ በላይ አብረን እንገናኛለን። በጣም ነው የማመሰግነው፣ ወዳችኋለሁ። ኤርትራውያን ኢትዮጵያውያን፣ ቻው፣ ሰላም ቆዩ ባይ